ሰላም ጤና ይስጥልኝ። እንደምናመሻቸው የተከበራቸው ተመልካቾች ከአማራ ሚዲያ ኮርፖሬሽን አሚኮ የሰዓቱን ዜናዎች ዘን ቀርበናል። የምናስቀድመው አርእስተ ዜናዎች ሊሆ የኢትዮጵያ በግብርና ልማት ለሌሎች ሀገራት ተምሳሌት የሚሆኑ ሥራዎችን እያከናወነች ነው ተባለ። በአማራ ክልል የተከሰተው የጸጥታ ችግር በክልሉ ያለ እድሜ ጋብቻ እየተበራከተ እንዲመጣ ምክንያት መሆኑን የችግሩ ሰለባ የሆኑ ባለታሪኮች ተናገሩ። ዜናዎቹን ወደ እናንተ በማቅረብ ተሾማ አበበ፣ በምልክት ቋንቋ ደግሞ ፍቅር ተዘገየ። አብረናችሁ ቆይታ እናደርጋለን፣ ከእኛ ጋር ሆኑ። ኢትዮጵያ በግብርና ልማት ለሌሎች ሀገራት ተምሳሌት የሚሆኑ ስራዎችን እያከናወነች ነው ተባለ። የኢትዮጵያ ግብርና ስራዎችን አፈጻጸም በተመለከተ ባለድርሻ አካላት ግምገማ አድርገዋል። ዘገባው የኢትዮጵያ ዜና አገልግሎት ነው፣ እያየሁ ተስፋውን ያቀርበዋል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አባል ሀገራት የግብርና ልማት አፈጻጸምን በተመለከተ የአፍሪካ የግብርና ልማት ፕሮግራም በየሁለት ዓመቱ ይገመገማል። ሀገራቱ ለፕሮግራሙ ሪፖርት ከማድረጋቸው በፊት ባለድርሻ አካላትን ያሳተፈ የውይይት መድረክ በማዘጋጀት የየሀገራቸውን አፈጻጸም ያቀርባሉ። በዚህ መሰረት ኢትዮጵያ የግብርና ልማት ስራዎቿን አፈጻጸም ገምግማለች። በግብርና ሚኒስቴር የሚኒስትሩ አማካሪ ዶክተር ዜናው ሀብተወልድ እንደሚሉት ኢትዮጵያ በአፍሪካ የግብርና ልማት ፕሮግራም የተሻለ አፈጻ ትፈጽማላት ፕሮግራሙ ያስቀመጣቸው መስፈርቶችን በልማት እቅዷ በማካተት ተግባራዊ ማድረጓ ለውጤቱ መገኘት ትልቅ ድርሻ ማበርከቱን ጠቁመዋል። ኢትዮጵያ በተጨባጭ በአፍሪካ ደረጃ በአጠቃላይ ግብርና ልማት ፕሮግራም ሻምፒዮን ነች። የተሻለ አፈጻጸም አላት ማለት ነው። አጠቃላይ ይህም ሻምፒዮኖችበት ምክንያት የአፍሪካ ልማት ፕሮግራም ያስቀመጣቸው ፕሮሰሶችን፣ ሂደቶችን በተለይ የአፍሪካ ልማት ፕሮግራም ያስቀመጣቸው ፍሬምወርኮችን በቅዶቻችን በማካተት የሚመለከታቸው አካላትም ወደ ግብርና በማምጣትና እንዲያግዙ በማድረግ በመስራቷ በሻምፒዮን ደረጃ ተቀምጣለችና የመራች ነው ያለችው። ኢትዮጵያ በስንዴ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋትና በሌሎችም የግብርና ልማት ስራዎች እያሳየችው ያለችው ስኬት ለሌሎች አፍሪካ ሀገራት ምሳሌ የሚሆን ነውም ብለዋል። ለምሳሌ በስንዴን ከውጭ የሚገባው ስንዴ በመተካት አንዱ ምሳሌ በአፍሪካ ደረጃ በግሪን ሌጋሲ ደግሞ በርካታ ችግኞችን በተለይ ኢደብል የሆኑ ችግኞችን በመትከል ለጎረቤት አገር ለጅቡቲ ጭምረው መስጠት በመስጠትና ለክላይሜት ቼንጅ ምሳሌ በመሆን ሌላው ለአፍሪካ ምሳሌ የሆነችበት ሁኔታ አለም። ሌላው የኩታ ገጠም እርሻን በማስፋፋት አሁንም በአፍሪካ ደረጃ በምሳሌ የምትጠቀስ አገርናት። የሌማት ትሩፋት ደግሞ በማስፋፋትና በተለይ የእንስሳት ምርትና ምርታማ ከማሻሻል አኳያ የልማት መንደሮችን፣ ዶሮ መንደሮችን፣ የወተት መንደሮችን በማቋቋምና በዛው ሀብትን በማሰባሰብ ሪአሎኬተ ማድረግ ያንን ስታት ሀብቱን ልማት ለማሻሻል ባደረገችው ጥረትም በምሳሌ በአፍሪካ ደረጃ የምትጠቀስናት ማለት እነ ሁሉ ተደምሮ ነው እንግዲህ በኋላ ሻምፒዮን ያለችው። በኢጋድ የምግብ ስርዓት ፕሮግራም አስተባባሪ ዶክተር ሰናይት ረጋሳ በበኩላቸው የኢጋድ አባል ሀገራት ለአየር ንብረት ለውጥ የማይበገር የግብርና ስራ ለመስራት እያደረጉ ያሉትን ጥረቶች የበለጠ ውጤታማ ለማድረግ ድጋፍ እየተደረገ ነው ብለዋል። ፕሮግራሙ ምርትና ምርታማነትን በማሳደግ የገበያ ትስስርን በመፍጠር እንዲሁም የተደራጀ የመረጃ ስርዓት አያያዝ ላይ የቴክኒክ ድጋፍ ያደርጋል ብለዋል። ግብርናን ማዘመንና በቴክኖሎጂ የማገዙ ስራ የበለጠ ተጠናክሮ እንደሚቀጥልም አረጋ አረጋግጠዋል። በቀጠናው የተፈጥሮና ሰው ሰራሽ ችግሮች እያጋጠሙ መሆኑን ጠቅሰው በተለይም ግብርናው በአየር ንብረት ለውጥ አሉታዊ ተጽዕኖ የሚያርፍበት መሆኑን ጠቅሰዋል። እንደ ዶክተር ሰናይት ገለጻ የቀጠናው ሀገራት ለአየር ንብረት ለውጥ ያላቸው ድርሻ አነስተኛ ቢሆንም ዋነኛ የችግሩ ገፈት ቀማሽ ሁነዋል። ይህን ችግር ለመቋቋም ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ለሌሎች ምሳሌ የሚሆን ነውም ብለዋል። ኢትዮጵያ በሁለት መንገድ ነው ኮንትሪቢት እያደረገች ያለኛል። አንደኛ ሚቲጌት በማድረግ ኢሚሽንን በመቀነስና እንደገና ደግሞ ከአትሞስፌር ውስጥ ግሪን ሃውስ ጋሶችን አብዞርብ የሚያደርጉ እንዲያደርግ ተፈጥሯችን ፕላንቶችን በመትከል እያደረገች ያለችው ነገር ኤግዘምፕለሪ ነው። ሶይል ሮዥንን ይቋቋማል። ዝናብ ከዘነበ በኋላ ውሃችን ፈጥኖ እንዳሄድና እንዲሰርግ ያደርጋል። ለግብርናው ያለው አስተዋጽኦ በጣም ትልቅ ነው። እና ይሄ ደግሞ ለሌሎችም ሀገራት ምሳሌ እና አይ ቲንክ ትምህርት መሆን የሚችል ነው። ኢትዮጵያ የግብርና ኢንቨስትመንትን የበለጠ ለማሳደግ የጀመረቻቸው ስራዎች ተጠናክረው የሚቀጥሉ መሆኑ በመድረኩ ተገልጿል። በባህር ዳር ከተማ አስተዳደር በሚገኙ የገጠር ቀበሌዎች ከ5 ሺህ ሄክታር በላይ መሬት በመስኖ እየለማ መሆኑን የከተማ አስተዳደሩ ግብርና መምሪያ አስታወቀ። በልማቱ እየተሳተፉ ያሉ አርሶ አደሮች ከልማቱ ተጠቃሚ መሆናቸውን ተናግረዋል። ዘጋቢያችን እያየው ተስፋውን በመስኖ ልማት እየተሳተፈ ካለ አንድ አርሶ አደር ጋር ቆይታ አድርገው ተከታዩን ዘገባ አጠናቅረዋል። ባሕር ዳር ከተማ ጣና ሐይቅና አባይ ወንዝን ተንተርሳ እንደመገኘቷ በየአካባቢው ባሉ ክፍት ቦታዎች ላይ የከተማ ክብርናን ለመከወን አመቻ ያደርጋታል። አልሚዎች ውሃን በቀላሉ ማግኘት ይችላሉ። የከተማው ነዋሪ የአትክልትና ፍራፍሬ ፍላጎት ደግሞ ከፍተኛ ነው። ይህንን በመረዳት የጣናና አባይ ዳር ረገረጋማ ቦታዎችን በማልማት የቤት ፍላጎታቸውን ከማሟላት ለገበያ እስከ ማቅረብ የደረሱ ታዲያ በርካታ ሲሆኑ፣ መርጌታ ግዛቸው ሞላን ላብነት ማንሳት ይቻላል። በመስኖ ስራ ከተሰማራን ወደ 10 ዓመቴ የሆነኛል። ሽንኩርት፣ ቲማቲም፣ ጥቅል ጎመን፣ በቋሚ ደግሞ ቡና፣ አቮካዶ፣ ማንጎ፣ ብርቱካን፣ ሙዝ በእነዚህ ዙሪያዎች ላይ በጣም እየተገለ ነው። ልጆችን እያስተማር ሆነው እኔም ያው ጥሩ ህይወቴን እየመራሁ ነው። ያው ከድህነት ያው ደህናሁን ጥሩ መካከለኛ ኖሮ እየኖር ነው። ምርጌታ ግዛቸው ይህን ቀይ ሽንኩርትና ቲማቲም በመስኖ ያለሙት ለሁለተኛ ጊዜ ነው። ከዚህ ቀደም በአንደኛ ዙር አለምተው ለገበያ ቅርበው ተጠቃሚ ሆነዋል። አሁን እያለሙት ከሚገኙት ሁለተኛ ዙር ደግሞ የተሻለ ምርት ይጠብቃሉ። ሶስት ሄክታር ላይ ነው ሽንኩርቱም ቲማቲሙም አጠቃላይ ሆኖ ይህም ይሄኛውም ሆኖ ወቅት በሰጠን ገበያ ጭነ እንሰዳለ። ከተማ ግብርና በጣም አዋጭ ነው። አዋጭነቱ በፊት በዘዘል ነበር ምንሰራው፣ አሁን ግን እነሱ አንደኛ የአተካከል ሲስተሙን ምርጥ ዘር የሚሰጡናን ጥሩ ውጤት አለው። ባህር ከተማ አስተዳደር በስሩ ባሉ የገጠር ቀበሌዎችና በክፍለ ከተሞች በሚገኙ ክፍት ቦታዎች አትክልትና ፍራፍሬዎችን በማልማት የግብርና ምርቶችን እንደተጠቃሚው ማቅረብ ከጊዜ ወደ ጊዜ እያደገ መምጣቱን ከተማ አስተዳደሩ ግብርና መምሪያ የአትክልትና ፍራፍሬ ባለሙያ የሆኑት ሞላሊ መንግስቱ ይገልጻሉ። አሁን ገበያን ማረጋጋት ብቻ አይደለም፣ እዚህ ላይ ያለው ሁኔታ ማህበረሰቡ ከፍተኛ የሆነ ፍሬሽ የሆነ ምግብ እንዲመገቡ አድርገዋል። እነዚህ አሁን ባህር ዳር ከተማ ላይ ምርቱ አለ እዚህ ከተማው ላይ ብቻ ራሱ ምርቱ አለ። ግን ይህንን ለተራዘመ ጊዜ እንዲቆይ አድርገን ማህበረሰቡ ተጠቃሚ እንዲሆን አምራቹም ተጠቃሚ እንዲሆና ግን አላደረግን መሰል። ክፍት ቦታዎች ተለይተው ለአልሚዎች ቢሰጡ የማይናቅ የግብርና ምርትን ማልማት ይቻልላሉ። አቶ ሞላልኝ ከተማ ላይ ሰፊ መሬት አለ። ብዙ ቦታ ላይ ታያለ። እሱም በጊዜያዊነት ለግንባታ የሚውል ይሆናል። ለእንደዚህ አይነቱ ወጣት ብትሰጠው ማልማት ይችላል። ገብቶታል። ማልማት ይችላል ማስኬድ ይችላል። በከተማ አስተዳደሩ ስር በሚገኙ የገጠር ቀበሌዎችና በክፍለ ከተሞች በአንደኛና ሁለተኛ ዙር ከ5000 ሄክታር በላይ መሬት በመስኖ ለምቶ ከ300 ሺህ ኩንታል በላይ ምርት መገኘቱን ከግብርና መምሪያው ያገኘነው መረጃ ያመላክታል። በሀገራዊና ክልላዊ ፈተና የተሻለ ውጤት ለማስመዝገብ የሚያስችል ዝግጅት እያደረገ መሆኑን የአዊ ብሔረሰብ አስተዳደር ትምህርት መምሪያ አስታወቀ። መምሪያው የ2017 በጀት ዓመት የ9 ወራት የትምህርት ሥራዎችን አፈጻጸም ከባለድርሻ አካላት ጋር በእንጂባራ ከተማ ገምግመዋል። ሳሙኤል አማረ ተጨማሪ አለው። የአዊ ብሔረሰብ አስተዳደር ትምህርት መምሪያ የ2017 በጀት ዓመት የባለፉት ዘጠኝ ወራት የትምህርት ሥራዎች አፈጻጸም እና የቀሪ ወራት ተግባራትን ባለድርሻ አካላት በተገኙበት በእንጅባራ ከተማ ገምግሟል። የብሔረሰብ አስተዳደሩ ትምህርት መምሪያ ኃላፊ አቶ ደስታው አለሙ በክልሉ የተፈጠረው የጸጥታ ችግር በትምህርት ዘርፉ ያሳደረውን ጫና በመቋቋም በርካታ የተዘጉ ትምህርት ቤቶችን በማስከፈት የመማር ማስተማር ሥራ እየተካሄደባቸው መሆኑን ተናግረዋል። የጸጥታ ችግር ትምህርት ስራ ላይ ትልቅ ጫና ፈጥሯል። ትምህርት ቤቶችን አስዘግቷል። ተማሪን ከትምህርት ገበታ አፈናቅሏል። ይህን ችግር ዝም ብለን አልተቀመጥ ነው። ከብሔረሰብ አስተዳደር አመራር ጀምረን እስከ ቀበሌ ድረስ ሰፊ ስራ በመስራት 163 ሺህ በላይ ተማሪዎችን በአሁኑ ሰዓት እያስተማርን እንገኛለን። ከአምናው በተጨማሪ መቶ አራት ትምህርት ቤቶችን በአዲስ ማስከፈት የቻልን ነው። ከዚህም ወደ ስልሳ ሺህ በላይ ተማሪ የጨመርንበት ነው። የስርዓተ ትምህርት ለውጥን ተከትሎ በትምህርት ቤቶች በስፋት ይስተዋል የነበረው የመጽሐፍት አቅርቦት ችግር በመሰረታዊነት ተፈቷልም ነው ያሉት። ከክልል እስከ ትምህርት ቤት ድረስ ከሁለት ነጥብ ሁለት ሚሊዮን በላይ መጽሐፍ ወደ ብሔረሰብ አስተዳደር መቶ ማሰራጨት ችለናል። መጽሐፍ ችግርን አሁን ቀርፈናል፣ ሙሉ በሙሉ እንደ አንድ ለአንድ ደርሷል ብለን ባንወስድም በአንዳንድ ሳብጀክቶች አንድ ለአንድ፣ አንድ ለሁለት ማድረስ የቻልንበትና ሰፊ ስራ የሰራንበት ነው። በክልላዊና ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና የማለፍ ምጣኔ ለማሳደግ የሚያስችሉ ድጋፎች ተጠናክረው መቀጠላቸውንም ኃላፊው ገልጸዋል። በተሻለው መምህራን የማጠናከሪያ ትምህርት መስጠት አዳር ፕሮግራም አሁን ተጀምሯል። እኛ ከስምንት ትምህርት ቤቶች ላይ ተማሪዎች አድረው ጊዜያቸውን በአግባቡ እንዲጠቀሙ ቤት ሲሄዱ የስራ ጫና አለ፣ ላይብረሪ አያገኙም። ያን ለመቀርብ ለማድረግ ስራዎች እየተሰሩ ነው። ከሰኞ እስከ ሰኞ ሙሉን ላይብረሪዎች ክፍት እንዲሆኑ ተጨማሪ አመቻች ሁሉ ተቀጥሮላቸው መስራት፣ በተሻሉ መምህራን ቲዩቶሪያል ትምህርት እንዲሰጥ የማድረግ ስራ እየሰራን ያለ ነው ነው የግምገማው ተሳታፊዎችም ባለፉት ዘጠኝ ወራት በትምህርት መዋቅሩ በአመራሩና በጸጥታ መዋቅሩ ቁርጠኝነት በርካታ ህፃናትን ወደ ትምህርት ገበታ መመለሳቸውን ተናግረዋል። ስሜ ሙሉ አለሚኒ ይባላል። የዚገም ወረዳ ትምህርት ስቴት ኃላፊ። ትምህርት ካልሰራን ለዚህ አሁን ላለን ችግር ሁሉ የባሰ እንጂ የተሻለ ነገር ስለማያመጣ ትምህርት የመሰራት አለበት ተብሎ ከኩራ አመራር ጀምሮ በልዩ ትኩረት እየተሰራ ነው ያለው። ኤፍሬም አላምሮ ባላለው የጓንጓ ወረዳ ትምህርት ጽህፈት ቤት ኃላፊ ነ እንዳጠቃላይ ስልሳ ትምህርት ቤቶች አሉን። ከእነዚህ ውስጥ ተማሪዎችን በሁሉም ትምህርት ቤት አስመዝግበን እያስተማርን ነው የምንገኘው። ይሄ የሆነው እንግዲህ የህዝባችንን ይዘን የጸጥታውን መዋቅር እና የፖለቲካውን መዋቅር ተቀናጅተን በጋራ ስለሰራን ያመጣነው ውጤት ነው። ተማሪዎችን ለክልላዊና ሀገር አቀፍ ፈተናዎች ማዘጋጀትና ትምህርት ዘግቶ በተጀመረባቸው ትምህርት ቤቶች የመማር ማስተማር ስራ አጠናቅሮ ማስቀጠል በቀሪ ወራት በትኩረት የሚፈጸሙ ተግባራት እንደሆኑም ተሳታፊዎቹ ገልጸዋል። እኛ እንደ ወረዳችን ሁለት ትምህርት ቤቶች ላይ ሀገር አቀፍ ፈተና እንፈትናለን። ኔሊ ወደ 48 ትምህርት ቤቶች ላይ ደግሞ ክልላዊ ፈተና እንፈትናለን። የስድስተኛ ነም የስምንተኛ። እነዚህን በተለየ መንገድ የማብቃት የማዘጋጀት ስራ እየተሰራ ነው ያለው። የተሻለ መምህር ከመመደብ ቲቶር አመቻችቶ ከመስጠት ማካካሻ ከመስጠት እሁድ፣ ቅዳሜ ክፍት አድርጎ ትምህርት ቤቶችን ላይብረሪ እንዲጠቀሙ ከማድረግ ሞዴል ፈተናን በጉድኝት ደረጃ በማዘጋጀት በዛ በማድረግ ወርክሽቶችን በማዘጋጀት ብዙ ስራ እየተሰራ ነው ያለው። በብሔረሰብ አስተዳደሩ አሁንም ከ50 በመቶ በላይ ተማሪዎችና ትምህርት ቤቶች ከትምህርት ገበታ ውጭ እንደሆኑ በግምገማው ተነስቷል። በአማራ ክልል የተከሰተው የጸጥታ ችግር በክልሉ ያለዕድሜ ጋብቻ እየተበራከተ እንዲመጣ ምክንያት ሆነዋል። ያለዕድሜያቸው በመዳራቸው ለጤናና ስነ ልቦናዊ ጉዳት መዳረጋቸውን የችግሩ ሰለባ የሆኑ ባለታሪኮች ያስረዳሉ። ድርጊቱ ለአንድ ወገን ብቻ የሚተው ባለመሆኑ የሃይማኖት አባቶችን ጨምሮ ሁሉም የህብረተሰብ ክፍል ኃላፊነቱን እንዲወጣም ተጠይቀዋል። ስራው ድንቅ ደሳለው ተጨማሪ አላት። ያለ እድሜ ጋብቻ በሴቶች ላይ ዘርፈ ብዙ ችግሮችን እንደሚያስከትል የስነ ልቦና ባለሙያዎች ይናገራሉ። በተለይም ሴት ልጃገረዶች ገና በለጋ እድሜያቸው ጋብቻ ሲመሰርቱ ለአካላዊ፣ ለስነ ልቦናዊና ለማህበራዊ ችግሮች ይዳረጋሉ። ለጤና ችግሮችም ይጋለጣሉ። በስልክ ያነጋገርናቸው ባለታሪኮች ባለ ታሪኮች ያለ እድሜያቸው ለጋብቻ ተዳርገዋል። ታሪካቸውንም እንዲህ አጋርተውናል። አለ እድሜ ጋብቻ የዋላቅም በህጻንነቴ ዳሩኝ ከዛ ስምንት አመት ነው የልጅነት ልብ እንጂ ወጣ ወጣው ቀረው ከምና ያለ ምን የለ እንዳለ ቀረ። ዘጠኝ ወይ አስር ሆናለሁ አምስተኛ እኩል ተማሪ ነበር። እና በዛ ሰዓት ያው እንደዚህ ባል ያላወቁም ትልቅ ወደ የሚያገባ ከእሱ ጋር ትለ ለማለት ነበር የፈለጉት ምንም ማለት ሜ ነበር እኔ ማ ምን ላሉ አንደኛ ሕፃን ሁለተኛ ደግሞ ለወንድሜ ብዬ ነው እንጂ ለእኔ ምንም እንደዚህ አይነት ነገር ያስባሉታል አስብ ማለት ከቤተሰብ እቅድ መውጣት ምናምን እንደዚህ ደግሞ ስለሚያስፈራ ሄድ ሞ የእነሱን ቃል መገሰጻል በብዙ ይበልጣል። ማለት እሱ ትልቅ ጎረምሳ ነበረ፣ ገጠር ነበር ያለ። እድሜ ጋብቻ በመፈጸማቸው ለስነ ልቦናና ለማህበራዊ ጉዳት ተዳርገናል የሚሉት ባለታሪኮቹ ለጤና ችግር እንደተጋለጡ ማጫውተውናል። ጋጠር ታውቂያለሽ እና ደም እየፈሰሰ ምን እያለ ውስጥ ያው ማጫን ችግር ተፈጠረ። ደግሞ ህብረተሰቡ ደግሞ እንዲያለ ሰው ደግሞ እንትን አይሉም። ሞራል የሚነቃ ነው የሚነገሩ፣ በጣም ቀባድ ነው። ከዛ በኋላ ማለት እኔ ሀቅም አልነበረኝም በዛ ሰዓት የፌስቱላ በሽታ ሁሉ ተከሰተብኝ፣ እና ሸማቀቃለሁ፣ ፍራቻለሁ። በተለይ በሽታ ከተከሰተብኝ ጀምሮ በጣም በብዙ በቃ ከሰው ተሸማቅቄ ነው የምኖረው። ጀምሬ አንደኛ ትምህርት የመማር እፈልጋለሁ ምናምን አሉ። ከመም ቢኖረውም ባለው ምን አይነት ነገር ደረሰብኝ ብዬ ስላሰብኩ አንደኛ ህፃኑ ስለነበር ባለው በኋላማ በቃ ከሰው ጋር ያለው ሶሻል ላይፍ ጻሮ ከማህበረሰቡ ጋር ከቤተሰብ ጋር ምናምን ደስሏል። አንዳንድ የሚፈጠሩ ክስተቶች አሉና በዛ ምናምን ነበር። ከዛ እዚህ ጓደኛ ወጥጠይቅ እንደዚህ እንደዚህ ኮይቻል ይሆናል በህክምና ደረጃ ምናምን ነው። የቀን ስራ መስራት ጀመሩ። ለህክምና የሚሆን የገንዘብ ብር ሳይለ ያለ ያማራጭ የቀን ስራ ሰጥቶ ወደ ክምደዝ አደረግኩ እና ወደ ህክምና ባለታሪኮች እንደሚሉት ችግር በእኛ ይብቃ ሌሎች እህቶቻችን ሊድኑ ይገባል ብለዋል። ያለ ዕድሜ ጋብቻን ለማስቀረት በተለይም ለገጠሩ ማህበረሰብ የግንዛቤ ፈጠራ ስራ መስራት እንዳለበትም አመላክተዋል። የሃይማኖት አባቶችም ድርጅቱን ሊያወግዙ ይገባል። ምን ያሉት እኔ ላይ በቃ በመንግስት ስራ ወይም በመንግስት ማለት የደረሰብኝ በቃ ከአንደኛ ከማህበረሰቡ ጋር ተግባብቶ ለመኖር ቡና ኢቭን ቡና እንኳን ለመጠጣት አይሆንም። ይሄን ሄደን ከዚህ የበለጠ የደረሰብኝ ነገር አለ ብያለሁ። አሁን እኮ እንደዚህ አይነቶቹ ብዙ ገጠር እኮ ውስጥ እኮ ይኖራል። ህጉ የተረሰበት ጊዜ ነው። አንደኛ የገጠር ማህበረሰብ እንደምታውቂ የተማረ አይደለም። እኛም እንደዚህ ሁነን ያደግነው ስለሆነ ትድኛለች ምናምን ነበር ያሉት። ከዚህ አንጻር አሁን ለቤተሰብን ቤተሰብን ቢሆን እያወቀ ምንም አረጋ የወላጆች አላፊነት በቃ በሚፈልጉት ሰዓት ቤዶራቸው ጥሩ ነው ብዬ ነው። መንግስት ያው ተከታትሎ ይህን ነገር ማስቆም አለበት ብዬ ነው ማስ ለልጆች ህይወት ሲባል ለነገ ህይወታቸው የተሳካ እንዲሆንላቸው ሲፈልጉ ያገቡ ጥሩ ነው። የሃይማኖት አባቶች ደግሞ ያው በቤት ውስጥም ሆነ በሌላ ቦታ ቢሆን መወገዝ አለባቸው እንደዚህ አይነት ነገር። ያለ እድሜ ጋብቻ ምክንያት ለተለያዩ ችግሮች ተጋላጭ የሆኑ ሴቶችን የስነ ልቦና እና ሌሎች ድጋፎችን በማድረግ ከጉዳቱ እንዲወጡ ማድረግ እንደሚገባም ባለሙያዎች ይመክራሉ። ከዚሁ ጋር በተያያዘ የችግሩ ሰለባ ለሆኑ ሴቶች የሥነ ልቦናና የጤና ድጋፎችን ማድረግ እንደሚገባ የሥነ ልቦና ባለሙያዋ ሜሮን መስፍን ተናግረዋል። ያለ ዕድሜ ጋብቻን ለመከላከል ሁሉም የድርሻውን እንዲወጣም ባለሙያዋ መክረዋል። ያለ ዕድሜ ጋብቻ ሴት ልጅ አገረዶች ገና በለጋ ዕድሜያቸው ለጋብቻ መዳረግ ሲሆን ሴቶችን ለሥነ ልቦናና ለጤና ችግር እንደሚዳርግም በአጋር ኢትዮጵያ የሥነ ልቦና ባለሙያዋ ሜሮን መስፍን ያስረዳሉ። የጤና ጉዳቶችን ስናይ ያች ሴት ለአካል መጠን ያልደረሰች ሴት ስለምትሆን በግንኙነት ወቅትና እርግዝና በሚፈጠርበት ጊዜ ለተለያዩ ጉዳቶች ትጋለጣለች። ለምሳሌ ለፊስቱላ፣ ለከባድ የሆነ የደም መፍሰስ እና እስከ ሞት የሚያደርሳት የጤና ችግሮች ያጋጥሟታል ማለት ነው። ወደ ስነ ልቦናው ስንመጣ መጀመሪያ ከሀዘን የሀዘን ስሜት፣ ተስፋ የመቁረጥ ስሜት የመታፈን ወይም የመታሰር ስሜት ይሰማታል። ያለድሜ ጋብቻ ለኢኮኖሚውና ለማህበራዊ ችግርም ይዳርጋል ያሉት የስነ ልቦና ባለሙያዋ በተለያዩ ችግሮች ውስጥ ያሉ ሴቶችን ደግሞ የስነ ልቦናና የጤና ድጋፍ በመስጠት ከችግሩ እንዲወጡ ማድረግ ይገባልም ብለዋል። የእድሎቿን እንዳለ ያሳጣታል። ለምሳሌ የመማር እድሏን፣ የመስራት እድሏን፣ በራሷ የገቢ ምንጭ ማመንጨት እድሏን፣ የራሷን ውሳኔ መወሰን እድሏን በሙሉ ያሳጣታል ማለት ነው። ስለዚህ ምንድን ነው የሚሆነው? የባሏ የኢኮኖሚያዊም በውሳኔም ጥገኛ ትሆናለች ማለት ነው። ባሏን የሚወስንላት ባሏ ካልፈለገ እሷ የፈለገችው ነገር አይሆንም ማለት ነው። ስለዚህ የስነ ልቦና ችግር ያጋጠማትን እንደተባለው የስነ ልቦና ድጋፍ እንድታገኝ በማድረግ የጤናም ከሆነ የጤና አገልግሎቶችን ሕክምና እንድታገኝ በማድረግ ኢኮኖሚያዊ ከሆነ መነሻ የሚሆን ገንዘብ በመስጠት ሊሆን ይችላል፣ ወይም ደግሞ የስራ እድል በመስጠት በቅጥር ሊሆን ይችላል። እንደዛ በመበረታታት ቤተሰቦቿም ሌላው ማህበረሰብ እንዳትገለል በማድረግ በማንኛውም ውስጥ በማሳተፍ ነው መደገፍ የምንችለው ብዬ አስባለሁ። ሴቶች ለሀገር የሚያበረክቱት አስተዋጽኦ የጎላ በመሆኑ ያለ ዕድሜ ጋብቻን ለመከላከል የግንዛቤ ፈጠራ ስራ መስራት ያስፈልጋል ያሉት ባለሙያዋ ሁሉም የድርሻውን እንዲወጣም መክረዋል። በመጀመሪያ ደረጃ ግንዛቤ መፍጠር ነው። እስከዛሬም የተፈጠሩ ግንዛቤዎች ሊሆኑ ይችላሉ። በእነሱ ላይ አጠንክሮ አሁን ላይ በተለይ ተረስቷል ማለት ዝም ተብሏል ስላለ ዕድሜ ጋብቻ በአብዛኛው ሁኔታ ለማህበረሰቡ ንቃት በመስጠት በተለይ ደግሞ በሃይማኖት አባቶች፣ በታዋቂ ሰዎች፣ በሀገር ሽማግሌዎች፣ ተሰሚነት ባላቸው ሰዎች ንቃት ወይም ትምህርት ቢሰጥ የተሻለ ማህበረሰቡ ሊነቃ ይችላል ማለት ነው። ዘገባው የስራው ድንቅ ደሳለው ነው። ተመልካቾቻችን፣ ዜናውን ከማጠቃለላችን በፊት አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። ኢትዮጵያ በግብርና ልማት ለሌሎች ሀገራት ተምሳሌት የሚሆኑ ስራዎችን እያከናወነች ነው መባሉ በአማራ ክልል የተከሰተው የጸጥታ ችግር በክልሉ ያለዕድሜ ጋብቻ እየተበራከተ እንዲመጣ ምክንያት መሆኑን የችግሩ ሰለባ የሆኑ ባለታሪኮች ተናገሩ፣ የሚሉት ለሰዓቱ የያዝናቸው አርእስተ ዜናዎች ነበሩ። ከአማራ ሚዲያ ኮርፖሬሽን አሚኮ ለሰዓቱ የያዝናቸው ዜናዎች ነኝን ይመስላሉ። ስለተከታተላችሁን እናመሰግናለን። መልካም